እስኪ ነው ቡና እንጠጣ፣ የጁመአ ቡና ቡና እየቆላሁ ነው፣ ከማሜ ጋር ቡና ልጠጣ ነው ዛሬና ኖ ቡና እንጠጣ አብረን። እስኪ እንዴት ናችሁ ነው እንጠይቅ። ስገቡ ቪዲዮ ላይክ እያደረጋችሁ ግቡ። ይሰማ አይሰማ ሰማ የሚለውን ምጻፉ ላይ በዛው ኮሜንት ላይ። ላይቭ ከገባው በጣም ቆየ ሁለት ዓመት ምናምን ሊሆን ነው እንግዲህ። ለፋሚ ዩቲዩብ እንዴት ናችሁ? አዲስ ከሆናችሁ መቼ ሰብስክራይብ አድርጉ። ሲቀጥል ላይቭ እኛና የኔ ቤተሰቦች እንተዋውቃለን። በፊት ጥያቄና መልስ ስላሞ ጥያቄና መልስ ነበረ። አሰላሙ አለይኩም ረህመቱላ በረካቱ። እንዴት ናቸው? እስኪ ኮሜንት ጻፉ። ይሰማችኋል ድምፅ? ደህና ናቸው ወይ? ኑ ቡና እንጠጣ፣ ቡና እየቆላሁ ነው። ኑ ቡና እንጠጣ፣ ኑ ቡና እንጠጣ ተብሎ ገባገባ እያላችሁ ደህና ናቸው ወይ? እንዴት ናችሁ ከእናቴ ጋ ቡና እየጠጣን ነው እና አሁን ኮሜንት ጻፉ እስኪ ኮሜንት ይሰማችኋል ድምጽ ይሰማችኋል ዘይነብ እንዴት ነሽ ደህና ነሽ ወይ